ሀገራት ስደትን ለመከላከል ህግንና ፖሊሲን እንዲቀርጹ የካርቱም ፕሮሰስ ትልቅ ሚና ተጫውቷል ሲል ትብብሩ ገለጸ። የካርቱም ፕሮሰስ በአፍሪካና አውሮፓ መካከል ያለውን ትብብር በማጠናከር በስደትና ሌሎች የጋራ ጉዳዮች መፍትሄ ለመስጠት የሚወያዩበት ብቸኛ መድረክም ነው ተብሏል። አንዷ አለምናን ተጨማሪውን ይዟል። ኢትዮጵያና ግብጽን ጨምሮ ስድስት የአፍሪካ ቀንድ ሀገራት አባል የሆኑበት የካርቱም ፕሮሰስ ስደትን ሕገ ወጥ ሰዎች ዝውውርን ለመከላከል ዓላማ ያለው ነው። የካርቱም ፕሮሰስ ስደተኞች የሚነሱባቸው ሀገራትና የስደተኞች መዳረሻ ሀገራት በትብብር የሚሰሩ ሲሆን ስድስት የአውሮፓ ሀገራትና በአውሮፓ ኅብረት ትብብር የሚከናወን ነው። ባለፉት አስር ዓመታት የተለያዩ ተግባራት ሲያከናውን የቆየው ካርቱም ፕሮሰስ ምንም እንኳን የተፈለገው ውጤት ባያስገኝም ትብብርና አብሮ መስራት በማሳደግ በኩል ያለው ሚና ግን ትልቅ ነው። በቅርቡ በአዲስ አበባ የተከናወነው የዚህ ኮንፈረንስ የተገኙት የካርቱም ፕሮሰስ ሊቀመንበር አምባሳደር ዶክተር ዋኤል ባዳዊ እናም ዓለም አቀፉ የስደተኞች ልማት ፖሊሲ ማዕከል ኃላፊ ሞኒካ ዛኔታ ፕሮሰሱ ሀገራት በህግና ፖሊሲያቸው እንዲያካትቷቸው እየተደረገ ነው ብለዋል። ይህ የካርቱም ፕሮሰስ በጣም ጠቃሚ ሂደት ነው። በአፍሪካና በአውሮፓ ህብረት መካከል ውይይትና ተግባቦት ለመፍጠር እያደረገ ያለው አስተዋጽኦ ትልቅ ነው። በሀገራት መካከልም ጥሩ ተሞክሮዎችን በማጋራት አቅምን ለማሳደግ ጥረት እየተደረገ ነው። በዚህም ሀገራት ስደተኞችን መከላከል የሚችሉባቸውን አካሄዶች ከሀገራቸው ሕግና ፖሊሲ ጋር በማዋሃድ እየሰሩባቸው ይገኛሉ። in a satisfactory manner to the migrant and also in full compliance with the national, uh, rules. I think that the, in this area we have seen, uh, the establishment of በዓለም ዙሪያ አካባቢዎችን መሰረት ተደርጎ ብዙ ትብብሮች ይመሰረታሉ። ካርቱም ፕሮሰስ ታዲያ ከነዚህ ማዕቀፍ የሚታይ አንድ አካል ነው። የአውሮፓ ተባባሪዎችም ተጨባጭ ለውጥ ማምጣት ፈልገው ነው በዚህ ላይ እየተሰራ ያለው። በመሆኑም ችግሩን በዘላቂነት ለመፍታት በጥብቅ መተባበር መስራት ይጠይቃል። ያ ሲሆን ነው ዘላቂና አስተማማኝ መፍትሄ በህገወጥ ዝውውር ላይ ማምጣት የሚቻለው። እናም ሁሉም በዚህ ላይ በጥብቅ መስራት እንዳለባቸው መግለጽ ወዳለሁ። የተካሄደው የፕሬስ ኮንፈረንስም የአውሮፓና አፍሪካ አቻዎቻቸው በኩል ሁኔታ ላይ ለአንድ አላማ የሚወያዩበት ብቸኛ መድረክ ነው ተብሏል። እኔ እስከማውቀው ድረስ የአውሮፓና የአፍሪካ ወኪል ሀገራት በአንድ ጉዳይ ላይ በእኩል ጠረጴዛ ስበው በተመሳሳይ አቅም የሚወያዩበት ብቸኛ መድረክ ነው እና በውይይታቸው የፖሊሲ ጉዳይ ያነሳሉ። ፖለቲካና ቴክኒካዊ ጉዳዮች ላይ ይወያያሉ። እንዴት ማስተዳደር እንደሚኖርባቸው አቅጣጫ ያስቀምጣሉ። በጋራ ችግሮቻቸው ላይ የጋራ መፍትሄ ለማምጣትም በጥብቅ ይወያያሉ። ይህ ደግሞ በውጤት ደረጃ ከፍ ያለ ነው። ይህ በሁለቱም በኩል በጣም ጠቃሚ ትብብር ነው። ምክንያቱም የስደት ችግር አንድን አገር ብቻ የሚነክ አይደለም። ዓለም አቀፍ ትብብርን ይጠይቃል። ትብብሩ ደግሞ በአገራትና በአገራት ብቻ ሳይሆን መንግስቱ ያልሆኑ ተቋማት ከመንግስት ጋር፣ ሲቪል ማህበረሰቦች ከተቋማት ጋር እንዲሁም ዓለም አቀፍ ተቋማት ከመንግስታት ጋር መተጋገዝን ይጠይቃል። በርካታ ባለድርሻ አካላትን እንደሚጠይቅም መረዳት ያስፈልጋል። በአፍሪካ ቀንድ የሚነሳው የስደት ሂደት ሦስት መንገዶች አሉ ሲሆን በደቡብ ወደ ደቡብ አፍሪካ፣ በምስራቅ ወደ ባህረ ሰላጤው በሰሜን ምስራቅ ወደ አውሮፓ የሚካሄዱ መስመሮች አሉት ነው። እነዚህ መስመሮችም በአመት ከ አንድ መቶ ሺህ በላይ አፍሪካውያን ይሰደዱባቸዋል። ይህ 73 በመቶ ያክሉ ህገ ወጥ አዘዋዋሪዎችን በ በመጠቀም የሚፈጸም ሲሆን ስደተኞች ኢኮኖሚያዊና ፖለቲካዊ ምክንያቶች እንዳሏቸው ጥናቶች አመላክታሉ።